አደይ ምን አጋጠማት? አደይን እንግዲህ በሚያሳዝን ሁኔታ አባቷ እሷን አስረው ኑጠብቁ ያሏቸው ጎረምሳዎች አደይን ደፈሯት። በጣም ያሳዝናል። አደይ አሁን አባቷን መቼም ቢሆን ይቅራትለውም፣ ሕይወቷን አበላሸባት። ዴቭን እንግዲህ አንድኛው ጠባቂ ደግሞ ደንደሱም ብሎ ደፋው። እጅግ በጣም ያሳዝናል። እውነት ለመናገር አደይ ሚስኪን ለእናቷ ና ለእህቷ መኖር ትፈልጋለች፣ ግን ደግሞ አባቷ እኔ ያልኩትን ካላገባሽ አንችም እኔም ኮራ ብለን አንገታችንን ቀና አድርገን የምንንቀሳቀስበት የባል አባቱ ላይ ስታገቢ ነው በማለትም አስገደዳት። አባትዮ በዛ ላይ በጥፊ እየተረገመ እንደ አባት እንኳ እያሳ እያሰበላት ወይም እያዘነላት አይደለም። አደይም የፈለግከውን ብታደርግም በፍጹም እኔ ማንንም ቢሆን ፈልጌ ካልሆነ አንተ ስላልከኛ አላገባም አለችው። እናም ደግሞ አንተ እናቴን ጥለብ ስለሄድክ እኔም የእሷ ጣፈንታ ያድረሰኝ። በዛ ላይ ሶስት አግብቶ የፈታ ሰው እኔን ስነግጧት ቢፈታኝ አለችው። ሴት ልጅ ሀብት ካላት እና ልጆቿን የምታሳድግበት ከወለደች ምን ያደርግላታል ቢፈታት ብሎ አላት። አደይ በጣም ታሳዝናለች። እንግዲህ ዴቭና ዳይመንድ እንዲሁም ደግሞ በጣም በሚያሳዝን ሁኔታ ኪንጎ በፍቅሯ እየተንከራተቱ እዛ ድረስ ቢሄዱም ግን ሊደርሱላት አልቻሉም። እናትየዋ በር ላይ ወጥተው ልጄ ልጄ እያሉ ልጄን ገደላት እያሉ ያለቅሳሉ። ማነው የገደላት ብሎት ይጠይቅ ምደብ አባቷ ነው በማለትም ከዛም መጨረሻ ላይ እናንተ እነማን ናቸው ብለውም ጠየቁ። እጅግ በጣም ያሳዝናል። አንዳንድ ጊዜ ይሄ የባላባት ወይም ደግሞ ባለሀብት የሚባለው ነገር የሴትን ልጅ ሕይወት የሚቀጥፍ አንዱ መከረኛ ምክንያት ነው። ባይ ነኝ የብዙ ሰዎች ህይወት ያለ ፍላጎታቸው የሚያገቡት ባሎች ወይም ደግሞ እሷ ሳትወደው አልፈልግም ተገባች በኋላ አልፈልግም ስትል እመገደልም ይደርሳሉ። እናም አሁን ግን ከዛም በፊት አሹ ለእናዳይ ቢከራከርም ግን ሌላኛው አሸብር ደግሞ ደፈራ ታደይ እጅግ በጣም ያሳዝናል። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እንዴ ሰላም ናችሁ? ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። አደይ ከባለፈው የቀጠለ ፓርት ይዘመተናል ማለት ነው። እንግዲህ እጅግ በሚያሳዝን ሁኔታ አደይን አባትየው ጠብቁ ብሎ የቀጠራቸው ሰዎች በሚያሳዝን ሁኔታ አንደኛው ከበር ጠባቂ ሆኖ አንደኛው ደግሞ ከውስጥ ደፈራት። እናም ማንም ከሚቀምሰው እኛ መጀመሪያ አይተን ይህን የመሰለ ገላ ልናሳልፈ ልንሰጥ ነው ወይ? ስለዚህ እኛም የድርሳችንን መቅመስ አለብን በማለትም ደፈራት። በጣም ያሳዝናል። አደይ ህይወቷ ብስቁልቁል አለ። አደይን የደፈረው ሰው ሌላም እንግዲህ ሮማንም የምትባለዋ ልጅ ከማንም ጋር እንዳትገናኝ አግቶ ወይም አስሮ አስቀምጧታል። የአደይም እጣፈንታ ይሄ ነው። አባቷን መቼም ቅር አትለውም። በጣም በእጅጉ ያሳዝናል። የሴት ልጅ ሕይወት የሚያሰቃይ ብዙ ወንዶች በሀገራችን ላይ እንዳሉ የሚያስተምር ነው። አደይ አሁን አባቷንም ለመነችው። እኔ አባትሽ ነኝ ሲሏትም አባቴ ለዚህ ለመጥፎ ድርጊት የጋረደ ከሆነ እድሜ ልኬን አባት እንደሌለኝ ነው የማስበው። ስለምወደ ስለማከብረ አባዬ እያልኩ ጠራሃለሁ እንጂ እንዳንተ መጥፎ ስራ ቢሆን ዘወር ብዬም አላይህም። አሁንም ቢሆን እባክህ ልለምንህ፣ አባጌ ተወይ ብላ ለመነችው። ግን አባትየው በጥፍ እያጣለሙ እርሷኑ እንዳፈለግች የምትሆኝበት ምንም አቅም የለሽ አንቺ ስትለመኝና በፍቃድሽ ካልሄድሽ እኔ ደግሞ አስሬ አስገድጄ ወስጄ አስረክብሻለሁ አላት። አባትዬ የፈለከውን ነገር ማድረግ ትችላለን። እኔ በፍቃዴ ምንም ነገር እማልፈለገው ህይወት አልገባም አለቻቸው። እንግዳውስ ውስ ድል አድርጌ ብደግስ ና በድርሽ አንቺ ፍቃደኛ ሆነች፣ ይህን ትቢተኝነትሽን ብታስወግጅልኝ ምን አለበት አሏት። እርሷም ደግሞ አባዬ እባክህን ብትላቸውም አይ ጥጋብሽ እስከ መቼ እንደሆነ አብረን እና እናያለን። ስለዚህ አንቺም እኔም ተከብረንና፣ የባላባት ልጅ አግብተሽ፣ እኔንም ህይወቴን አስተካክለሽ የምትኖሪበትን ሰፊ የሆነ እድል አምጥቼልሽ፣ አንቺ ግን እረግጠሽኝ ሌላ ፍለጋ ከተማ ለከተማ ስትውደለደል አሁን እንኳን የሚመጣሽ አልለቅሽም በማለት እያሰቃያት እያለ ነገር ግን በጣም በሚያሳዝን ሁኔታ ጠብቁ በማለትም አስቀምጣቸው የሄዱት አንድኛው እቤት ቁጭ ብሎ ሌላኛው ደግሞ እውጭ ወጥቶ እንዲጠባበቀው በማለትም አደይን ተመካክረው ደፈሯት። እጅግ በጣም ያሳዝናል። እንግዲህ ዴቭና ዳይመንድ እየመራቸው እንዶም ሊዳ ሰተት ብለው ሲሄዱ የአደይ ና ተውጭ ላይ ወይኔ ልጄን እያሉ እያለቅሳሉ። ምኑ ነው ነው ማዘር ሲባልም አደይን ገደሏት አሉ። ከዛ ማለ ገደላት አለ ዴቭ። እኔ እንጃ ገደሏል ልጄን ሲልም ምኑ ናችሁ ነው ሞታን ሰምታችን የመጣችሁት አሏቸው። አረኛ አደይ ልንፈልግ ነው የመጣ ነው ምንድን ነው ሲባሉም አዴን እየተንዳለች አውቃለሁ ብላችሁ ነው። አሁን ይዘዋት ሄዱ አለች። ከዛም እንግዲህ ዳይመንድ ቦታውን ስለሚያውቅ የአባቷን ቤት ተከታትሎ ሄዱ። ግን ዴቭን ደን ደሱን ብሎ ሲደፋው ዳይመንድና ኪንጉ ተደበቁ። በጣም ያሳዝናል። ሌላኛው እንግዲህ ፍቅርና ቢዛ አሁን በጣም በሚያሳዝን ሁኔታ ጦርነት ላይ ናቸው። ቤዛን አባረረቻት ፍቅር። በሌሊት መንፈስ አለባት፣ ቪላው አያያዘች ገልሻለሁ ያለች ያስፈራራች ነው በማለትም ለእናቷ ተናገረች። ባርኮት ደግሞ የቤዛን ቤተሰቦች ለማግኘት እየተንከራተተ ነው። እሷ ግን እውነታውን አልተናገረችም፣ አውቃ ጸጥ ትለዋለች። እናም ጭራሽ እንኳን የሚያባረር ላ የቤት ሂጅ ቀመጣለሁ በማለትም ከፍቅር ጋር ተጣልታ ኮተቷን ይዛ እላ ቤት ሄደች። እናም ሊሊ ቤዛን ያየች ጊዜ አራስ ነብር ሆነች። ምንድን ነው ስትልም ፍቅር አባረረችኝ አለች። እንዴለ እንዴት አባረረሻለ? ጥሩ ስራ ሰጥታሽ ስትልም፣ ከዛም እሊሌ ጋር በፍጹም ሊግባቡ አልቻሉም። ቤዛ እስከምትፈልጊው ጊዜ ድረስ እዚሁ መቀመጥ ትቻለሽ አለ ኢላ። እንዴት ነው እዚህ የምትቀመጠው ስትልም፣ ቤዛ እሊሌ ጋር መስማማት አለብሽ ሊሊ አትውጣ ትውጣ፣ ከዚህ አንድ ቀን ማደር የለባትም ካለች፣ ተውጫለሽ በዚህ ሁኔታሽ ፀባይ ገዝተሽና የምትልሽን ነገር ስነ ስርዓት ይዘሽ መኖር አለብሽ አላት። እሷም አይደል እንደዛ ነው ስትልም አው አላት። አሁን እንደትሎ ከዚች ጋር ተግባብቸ የምኖሩ እስኪ ንገረኝ አለችው። ልሌ እዋክሽ ልልዬ በትንሽ በትልቋትና ደጂ አለ አላት ኢላ። ከዛ ሁለቱ መጨቃጨቅ ጀመሩ። ቤዛ የዋዛ አይደለችም። አሁን ተነሽና ሳንጣዬን ክላስ አስገቢኔ እመኝታ ክላስ በዛ ላይ ርቦኛን ምግብ ስሪ አህለቻት። ከዛም በጣም ተናደደች ና ተናገረቻት። ኢላ ተናዱ ወጥቶ ሄደ። ባርኮት ደውሎ ሲጠይቅም የቤዛም ቤተሰቦች እንዳላገኛቸው አናቃትም ብለው እንደ ነገሩት። ስለዚህ ልጅቷ ይሁን የደበቀችው ነገር አለ ማለት ነው። እናም አሁንም ጀርጅረ ገንዘብን እንዳትሰጥ በማለትም ነገረችው ለኤላ እሺ እንደዛ ነው ብለሽ ነው አህላት። አዎ ትልቅ ሚስጥር አለ፣ ባርኮትን ወዳው ሳይሆን እዚህ እንደዚህ መጽዋትነት የከፈለችው የሆነ የፈለገችው ነገር አለ ስትለው እና ባትወደው እንደዚህ መጽዋትነት ትከፍላለች እንዴ? አህላት። ላ አረዋክ አዎ ያመሀል እንዴ? የምትፈልገው ያሰበችው እቅድና በውስጥ የተደበቀ ነገር አለች። እንግዲህ በጣም በሚያሳዝን ሁኔታ ባርኮት ተንከራቶ ስራውን ትቶ ግን የቤዛን ቤተሰቦች ሊያገኛቸው አልቻለም። ልሌ ምን እያሰብሽ ነው? ምንድን ነው አላማሽ ያደረግሽው ነገር ስትላትም ምን አደረግኩኝ አለቻት። አይ ቤተሰቦችሽ ጋር ሄድ ብለሽ ባርኮት የልከሽው ባርኮት ቤተሰቦችሽ አንችን እንደማያውቁት ነው የተናገሩት። እውነት ወንድምሽ ታስሯል፣ የእናትሽ ቤት ባራጣ ተይዟል ይሆን ነገር አለ ስትልም፣ ምቀኛ አንቺ ደግሞ ምን ማለት ነው አለቻት። ተናገርኩኝ እኔ እንግዲህ የሚነግረኝ ስሜት የትክክል ነው በማለትም አይመለከትሽም በማለት ተጣሉ። የፍቅር እናት እንግዲህ አደይን አምጡልኝ አደይኮ እዚህ ቤት የተለየ ሙያ ያላት ናት እያለችም ትናገራለች። ሊዲያ እዛ ገጠር ሄዳ መሞላቀቅ ጀመረች። እኔ ይህን ውሃ አልጠጣም፣ እኔ ስ ላይ አልተኛም፣ እኔ ይህም ምግብ አልበላም እያለች፣ በተለይ ከብርሃን ጋር መጣላት ጀመረች። እናም እርጎ ጠጭ ሲሏትም አልፈልግም አለች። ከዛም ውሃ ሊቀዱ ሊዲያና እንዲሁም ደግሞ ብርሃን ሄዱ ከዛ ብርሃን ጽዋክሽን ለልጅ ለልጅ ቀሚስ አምጭላት የአደይን አሉ የአደይናት። እሷም አልፈልግም አለች። ለምን ይተናኮሉሻል ለነገረኛ ትጋለጫለች ሲሏትም እንደዚህ ተመችቶኛል የአደይናት ብላ ውሃ ሊቀዱ ምንጭ ሄዱ። እናም እነዛ የገጠር ጎረምሶች እንግዲህ ሌዲያንም ታሳፍጠዋት አሹ ደርሶ አዳናት። እናም ደሞች ማናት ማ በማለት ልዳ እንደለመደችው ከአፈር ጋር ከገደል ጋር ሁና ትጨፍራለች እና ሚች ደግሞ ምንድ ነው እንዴ ግንጥ ወዝ ወዝ የሚያረጋት እያሉ አደይን የደፈሩ ሲሄዱ ምንድ ነው የምትፈልጉት? ስትል ሲሏትም ምንድ ናቸው አንጅ ደግሞ ማነስ ሲሏት ምንድ ነው አደይን ፍለጋ መጥቸ ነው አለች አ የአደይ ቤተሰብ ሆነች ነው። በጣም ቆንጆ ናችሁ እኮ የዘር ነው እያሉ ሲሏትም ከዛም በአይነት እያለ ዶላቸውን ይዘው ሲከባት ድንገት እንግዲህ አሹ ደርሶ አስጣላቸው። አሹ የብላ አሹ ላይ ተጠመጠመች። ከዛም ብርሃን ቅናት ነገር ተሰማት። በጣም ያሳዝናል የአደይ ሁኔታ፣ ግን እጅግ ልብ የሚሰብር ነው። አንድ ሰው ያለ ፍላጎቱ የሚዳርበት በሀገራችን እንዲሁም ህይወቱ የሚበሰቃቆለው የብዙ ሴት ህይወት ነው። ለቻናሉ አዲስ የሆናችሁ ሰብስክራይብ ያደረጋችሁ፣ ቪዲዮን እስከ መጨረሻው ተከታተሉ። ከቪዲዮ ጋር መልካም ቆይታዊ ያለውኝ ሰላም አሌኩም ወራህመቱላ ወበረከቱ